ልጆቿ ነው በእናቷ በአባቷ እንደዚሁም በወንድሟ በወንድሟ አካውንት ነው የተሰበሰበው ማለት ነው። ከኛ ጋር የሚነካካ ነገር የለም፣ የማስተባበር ስራ ነው ያለው። ያንን ነገር ሀገር ቤትም መተን ደግሞ ብሩ ወደዛ ወደተባለበት ቦታ በኢትዮጵያ አካውንት ስለተሰበሰበ ወደ 25 ሚሊዮን ብሩ ተነስቶ የሁለት 2 ሚሊዮን ሪያል በኢትዮጵያ ንግድ ባንክ አማካኝነት ወደ እውነት ይሄ ነው ሶ በእኛም እኩል የተሰበሰበ የለም፣ የማስተባበር ስራ ነው። በዚህ አጋጣሚ ከሶስት ቀን በፊት ከደውላልን ነበረ። ኦልሬዲ ወንድሟም ላይቭ ላይ መጥቶ በህይወት አለውን ሞት ፍርዱ ተነስቶልኛል የሚለውን ነገር ነግራናለች። ይህንን ጉዳይ የያዘው የኢትዮጵያ ኤምባሲ ስለሆነ አሁን ጉዳዩን የሚመለከተው እና እዛ ደግሞ ያሉ ወደ ሀያ አንድ ኮሚቴዎች አሉ እነሱ ይህንን ጉዳይ እየሰሩት እንደሆነ እኛም እዚህ እየተባበረን እየተከታተልን እንደሆነ ከቤተሰቡ ጋር ሆነን እየረዳን እንደሆነ ልንነግራችሁን ፈልጋለን ከዛ ብር ላይ ግን የቀሩም አንክ ከ38 ሚሊዮኑ እንግዲህ ወደ ሀያ ሰባት ምናምን ሲነሳ የሚቀረው ብር አሁንም በቤተሰቦቿ አካውንት ብሩ አለ። እህታችን ስትመጣ እስከ ዛሬ 12 ዓመት ሙሉ ጭለማ ውስጥ አስራ ስለነበር ለሷ የሚበረከትላት ይሆናል። ህዝቡ ለሷ ሰብስቦ ስለሰጠ ያ ባደራ ተቀምጦ ስትመጣ ቤተሰቦቿ እንዲያስተላልፉ ለማድረግ እነሱም ቁርጠኝነት አላቸው። ልጅቷም እስክትመጣ እየጠበቅን ነው። ያለው ነገር ይህንን ይመስላል። ጉዳዩን እንደ ሀገር የተያዘ ነው። ሁለተኛው ጥያቄ በአረብ ሀገር በሚኖሩ እህቶች ላይ በየወሩ መቶ ድራም ትቀበላለህ የሚለው ነገር ፍጹም ስህተት ነው። እንደዛ የምቀበልበት ምንም አይነት ማስረጃ የለም። ነገር ግን ማንኛውም ሰው በዓለም ላይ ያለ ሰው ሁሉ አባል መሆን ሲፈልግ፣ ጀገሉ መቀላቀል ሲፈልግ በፈለገው መገን መጠን መቀላቀል ይችላል። ይህ ድርጅት በቦርድ የሚተዳደር በሀገሪቷ ህግ ውስጥ የሚሰራ ትልቅ ተቋም ነው። ኦዲት የሚደረግ ለዮኒ ማኛም እስከ ዛሬ ድረስ በጀጎል የተሰበሰበውን አካውንት የገባውን ብር ሙሉ ፒዲኤፍ እስከ አሁኑ ወር ድረስ ያለው ለአንተም እንዲልክልህ አድርጌያለሁ። የዮኒ ዋትሳፕ ስለነበረኝ ነው። እሱን ዳታ ማየት ይቻላል። ከዛ ውጭ በየወሩ የሚሰበሰብ መቶ ድራም የሚባል ነገር የለም። ይህንን ማረጋገጥ እፈልጋለሁ ማለት ነው። ነገር ግን ነገር ግን አሁን ባለው ሂደት ሶስት ሺ አምስት መቶ አባላቶች አሉት ሳይሆን ቴሌግራም ላይ ተከታዮች አው ሶስት ሺ አምስት መቶ የቴሌግራም አካውንት ላይ የሚከተሉን ቤተሰቦች አሉ ከነዛ ውስጥ ደግሞ ሁለት ሺህ ለሚሆኑት ዝም ብለን በነፃ ነው አይዲ የሰጠናቸው። ከዛም በኋላ ግን አባል መሆን የሚፈልግ ሁሉ በፈለገው መጠን አሁን እንደውም በአዲሱ ዓመት የአንድ ሺ የሶስት ሺ የአምስት ሺ የአስር ሺ እና ከዛ በላይ መርዳት ለሚፈልጉ ድርጅትና ተቋማት ድረስ በሪሲት እየቆረጥን ቀጥታ በገጀጎል አካውንት የሚረዱበትን መስመር ማንኛውም በጎ አድራጎት እንደሚያደርገው በዛ መልኩ በበጎ ፍቃድ በመላው ዓለም ያለ ሰው ድርጅታችንን መርዳትና ማገዝ ይችላል። አላማው የገባው ማለት ነው። ስለዚህ እነዚህ ነገሮች ማንኛውም በጎ አድራጎት እንደሚደረገው ዓመታዊ ሪፖርት እንሰራለን፣ ኦዲት ይደረጋል። ለምንጠየቀው ጥያቄ ደግሞ እንደ ሀገር ፍቃድ የሰጠን አካል ይጠይቀናል ማለት ነው። ለማብራራት ይህን ያህል ያለው እውነት ይህንን ይመስላል። በተረፈ ግን ኤኒ ጥያቄ እኔ በየወሩ ነው የምከፍለው፣ እንደዚህ ተቀብያለው፣ ወይም ደግሞ በተስፋዬ አካውንት ልኬለት ብር አጭበርብሯል የሚል ካለ ይኸው እዚህ ጋ አለውኝ። አመሰግናለሁ። እዚህ ላይ አብሮ የመጣ ጥያቄ ስላለ ነው ልጠይቅ ሄዶ ይቻላል? በደስታው እሺ። በአጫሉ ፋውንዴሽን ስም እሱ ወደ አርባ ሺ ዳለር እንትን ብሏል የሆነ ይህንን ነገር ጠይቅልኝ። ስንት ሺውን ነው ያስገባው በአጫሉ ፋውንዴሽን ወደ አርባ ሺህ ዳለር የሚሆን ተሰብስቦ ነበር እና ምን ያህል ነው ያስገባው የሚል ይሄ ነገር ላይ ስለዚህ ሜምበር ከቅድሙ ላይ አሁን የአንተ ሰዎች የአረብ ሀገር ያሉ ወጦቻችን ምንም ለመንበር ለመሆን ምንም ክፍያ የለም። መቶ ድራም ይከፍላሉ። በራሳቸው ፈቃደኝነት ማንም አስገድዷቸው አይደለም። ያንን አሁን ምን ያህል ሜምበር አለው? ኖርማሌ አባላት መታወቂያ ያለው ከሁለት ሺህ በላይ አለ፣ ግን ኖርማሌ ሁሉም የከፍለ አይደለም። ኦልሞስት አራት መቶ አምስት መቶ ቢሆን ነው። ጠቅላላ በአካውንቱ ነው የሚልኩት። እንደት ገባኝ ገባኝ ስል እንዴት የከፈለና ያልከፈለ እኩል እንዴት መታወቂያ ይሰጠዋል አንተ አሁን ስታስበው ለመታወቂያው ይሄን ያህል ያስፈልጋል ካል መቶ ድራም ወይ መቶ እንትን ነው ካልከኝ ዲናር ወር፣ እሱን ካልከኝ ለሌላው በነፃ እየሰጠው ለእኔ ደግሞ ከፍዬ ከሆነ እንዴት ሊሆን ቻለ የሚለው ሰው ይጠይቃል። ስለዚህ ከሁለት ሺህ በላይ ሰዎች አሉ አይደል እንደ ሜምበር። ስለዚህ የከፈሉት የከፈሉትና ያልከፈሉትን ግልጽ ብታደርግልኝ በነገራችን ላይ ይህንን ሀሳብ ያመጣ ነው። አሁንም ያንን መክፈል ስላቃተኝና ችግር ላይ ወድቄ እባካችሁ ድርጅቱን እንዳይፈርስ እርዱን በሚለው ሀሳብ የመጣ ነው። ይህንንም እገዛ ማድረግ የጀመሩት እንጂ ከዛ ውጭ ለአንድ አመታት ከተለያዩ ጓደኞቼ እንደዚሁም ደግሞ ከራሴም ጭምር ዋጋ ከፍዬ የቤት ኪራይ እየከፈልኩ ነው፣ ያንን ነገር ሳደርግ የነበረው። አሁንም ሜዳ ለወጣ ነው ብዬ ቲክቶክ ላይ ቪዲዮ ሰርቻለሁ። አግዙኝ ሲባል ለምን እንዲህ አናረግም እስኪቋቋም ድረስ ምክንያቱም በኢትዮጵያ ሕግ ከስድስት ወር እስከ ሁለት ዓመት አንድ ፋውንዴሽን ፈንድም ለማግኘት መጠበቅ አለበት። ኮንስታንቲዮን ለመጠበቅ ማለት ነው። ያ እስኪሆን ድረስ ደግሞ ሀሳቡ እንዳይበተን እንዲህ ብናግዝስ ተብሎ በራሳቸው ፍላጎት ያመጡት ሀሳብ እንጂን ያስገድድጃቸው አይደለም እና ለዛ ነው ለዛኛው ለአጫሉ ፋውንዴሽን ለሚለው ነገር በጭራሽ በአጫሉ ፋውንዴሽን ስል ብርም የሰበሰቡት ነገር የለም። ተከበረ ራሱን የቻለ ተቋም ነው። ምናልባት ግን የልደቱ ጊዜ ድሮ ከሶስት ዓመት በፊት የልደቱን ጊዜ የሞትበትን ጊዜ ለማስታወስ ጊፍት ሰጥተው ነበር ሰዎች 3500 ዶላር። እሱን ፎቶ ልክላለሁ። ያንን ነገር ደግሞ በሚታይ ቪዲዮ መጥቼ አንዱን ሲዲ በዛ ዋጋ ገዝቼ ለባለቤቱ አስረክቢያለሁ። ጊፍትን የሰጡት የሰጡትን ጊፍት ነው ሙሉን አውጥቼ የሰጠጥኩት እንጂ፣ አርባ ሺህ ዶላር ተሰብስቧል። በአጫሉ ፋውንዴሽን የሰበሰብኩት አንድም ነገር የለም በህይወት ታሪኬ ውስጥ አለ። ሰብስቧል ያለው ሰው ካለ ደግሞ አሁን መምጣት ይችላል። እንደዚህ አይነት ነገር ውስጥ አልገባው። እንግዲህ ያሉ ጥያቄዎች ናቸው። እሱ ደግሞ ይኸው መልሷል። ይላክልኝ ዶክመንቶች አሉ። በነገራችን ላይ ለቴዲም ልክ የላለው በጀጎል ስም የተዋጡ ነገሮች ብሎ የላክልኝ አለ ወደ አስራ ስድስት ፔጅ ነው። እሱን ያው ለቴዲ አስተላልፌያለሁ። ለዋናው ወንድማች ያሱ ማራሪያ ኦልሬዲ ጀጎል ቻሪተብል ኦርጋናይዜሽን ይላል። ፕሮፋይል የስርም ያለ አካውንት ነው እንዳለ እስከ ዛሬ ድረስ ሰዎች ያዋጡትም ያስገቡትንም ነገር መረጃውን እስከ አሁኑ ወር ድረስ ያለውን ትራንዛክሽን ነው ገቢዎች ወጪውን የላኩልህ። ያ ደግሞ ከሁለት ሚሊዮን ሁለት ነጥብ አራት ሚሊዮን ምናምን እንደዛ ነው። እስከ ዛሬም ተሰብስቦ በጀጎል በእርዳታ ስምም ገቢዎች ወጪ የተደረገው እና ያንን ነው ፒዲኤፉ የተላከልህ ማለት ነው። እና አመሰግናለሁ። በነገራችን ላይ እዚህ ህዝብ የተለያየ መንገድ ጥያቄ እያቀረበ አሁን የግለሰብ ጉዳይ አይደለም። ከህዝብ የሚጠየቀውን ጥያቄ ነው። አለ ፎርዋርድ እያደረግን ያለ ነው አለመምጣት። የመጀመሪያው ነገር የመጀመሪያው ነገር ሌብነት ነው። ማንም ሊሆን ይችላል። በራስ መተማመን ካለ እንደነሱ መምጣት ነው። በቃ ከተሳሳትኩ ተረማል ተጠርታችሁ መጠየቅ ስትፈልጉ መምጣት ሲገባችሁ ያልመጣችሁ ካላችሁ የህዝብ ጥያቄ ሆ አሁን ህዝብ እንትናን ጠይቅልኝ ይሆንትናን ይላል። የላችሁም አብዛኞቻችሁ። ስለዚህ አለመምጣት ራሱ አንዳች ነገር ለመደበቅ የፈለጋችሁት ነገር እንዳለ ነው። ነገር ሐቢባ በግልጽ ልበል። ይቅርታ ስላቋርቅኩት ሄዲ፣ ሐቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል። ሐቢባ እባክሽ ነይ፣ ስምሽን ማጥፋት አንፈልግም። ሰዎች ስምሽ ተጠርቷል። ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተው አሉ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊ። በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ህዝብ ስላለው እሱን መተሽ እንድታብራሪ ሰው ይጠይቃል። ስለዚህ ፕሊስ ነይ። ሌላው የምናልባት የመንግስት ኃይሎች የፀጥታ ኃይሎች፣ የፌዴራል ፖሊስ ሰዎች፣ የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም፣ የሚለውን የእናንተ ስራ ነው። እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው ያገናኘን። የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራ ናቸው፣ እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም። እነሱም አክብረው መጥተዋል። አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብሎ ነው የሚልኩት፣ አንዴ ለመማር አንዴ ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታለሁ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ፣ ከዛ ትወርዳላችሁ በክብር። ፕሊስ ፕሊስ፣ ከአንደበቶቻችሁ የምትጠቀሟቸውን ቃላቶች በጣም ተጠንቀቁ። እዚህ ልትዘልፏቸው ልትሰድቧቸው እንዳትመጡ። የመጀመሪያው ሌባ የሚል ቃል ከአንደበታችሁ እንዳትጠቀሙ። አንድ ሰው ዝም ብለህ ከመሬት ተነስተህ ሌባ ማለት አትችልም በፍርድ ቤት ሳያረጋግጥ ሌላ አቃል ተጠቀሙ። ሌላ አቃል ተጠቀሙና አለን የምትሉትን ግን ጥያቄ ማቅረብ ትችላላችሁ። እስኪ ለሚኪ አንድ በድምፅ የቀረበውን ቴሌግራም ላይ ላቀርብና ሚኪ መልስና ገዝት ላይ ያሉ ሰዎችን ማስገባት እንጀምራለን። ሚክሻ ይሰማል። አንዴ ይቅርታ፣ እኔ መውጣት ትችላለህ። ፕሮግራም አለኝ። ጥያቄ ካለ መልሽም መግባት ትችላል። መውጣት ትችላለች። ምንም ችግር የለው ግን እያየሽን ጠብቂ። አንቺን የሚመለከት ጥያቄ ሲኖር ሬስ እናደርግልሽ። መጣት ይችላለች። ንክ ወማ ናርዲሻም አዶን ንክ ያለ አይመስለኝም። ካለም ግን ናርዲ፣ አንቺን የሚመለከት ጥያቄ ካለ እያያችሁ ስለሆነ ለናርዲሲ ኦርኬስት ካላችሁ ትገባላችሁ፣ ችግር የለም። እግዚአብሔር ያክብርልን። በጣም እንደዚህ እንደ ጉሽ የደፈረሰውን ማጥራቱ በጣም ተገቢ ነው። በጣም የማከብራችሁ ሁላችሁን ሁላችንም እርዳታ የምትሳተፉም እንደዚህም ደግሞ ሌባን የምታጋልጡ ማለት ነው። ሁላችሁንም አመሰግናለሁ። መልካምነት ይቀጥልላለሁ። አመሰግናለሁ አለሁኝ። እንዲህ ስል ቻው እያልኳቸው አይደለም አለው። ጥያቄ ካለ መለሳለሁ። ያብራችልልኝ ይወዳቸዋለሁ። የመጀመሪያው ነገር እርዳታ መሰብሰብ ከሆነ የመጀመሪያው ነገር ራስን ጊዜ አበለብል ማድረግ ነው። ገንዘብ ስሰበስብ ወደ ዲያስፖራው እየመጣ ጥያቄዎቻችሁን አንፈልግም ገንዘባችሁን ነው የምትል ከሆነ ይህ ህዝቡን መናቅ፣ ዲያስፖራውን መናቅ ነው። እንደዛ ነው።